ለማንኛውም ደህና ደሩ። እኔም እስኪ ገደም ልበል የሚቀመስ ከመስ መስጠር እየተምር ለማንኛውም ደህና ደር። እዚህ ያላችሁ ሰዎች ፎሎ አላደርጋችሁም፣ ፎሎ አድርጉኝ እሺ። በአንቺ ቤት ያሉት ሰዎች ማለት ነው እሺ። ተምር፣ ንገራቸው ታውቂያለሽ። እኔ ዱንያ አልተሳካልኝም እና ስራ ስላለብኝ ነው። ውሎ ይሄ እንስሰራ ነው፣ ለዛ ነው ደህና ደሩ። ይመሻሹ። ባይ ባይ ባይ።

ስም አንቺ ግን ሞኝነሽ ነሽ እንዴ? በአነጋገሩ እራሱ እንኳ አትበይውም እንደ አንቺ ሙጠዎ እንኳ ሲል ሴቶችን እንኳ የሙጠዎ አባባሉ ማለት ነው። ክርስቲያን መሆኑ በደንብ ያስታወቃል። እሺ፣ የሙስሊም አባባል አደለ ሙጠዎ አባባሉ። አንቺ እንደታትረጁም እንዴ? በቃላቱ ሙስሊም እንኳ ያስታወቅሻሉ። ይህ ኮ ሙጠዎ እንኳ አባባሉ አልቻለበትም። ምንድን ነው የሚባለው ያልሻል ነበር። እና ምንድን ነው አንድ ሺ ሁለት ደግሞ አንድ አንድ ነገር ልንገርሽ እንድታሪም ጭ የምፈልገው ወላሂ ነው ሞሽ ስሚ። ለምሳሌ አንቺ አሁን ሀገርሽ ለቀሽ ተሰደሽ ደሻል ሀገርሽ ለቀሽ አይደለም ግን ያው ማለት ማሻ አላህ ከበእርግጠኝነት እዚህ ሀገራቸው ላይ አሁን የቤት ስራ እንስራ ቢሉ አንዲስ የልጅ የቤት ስራ ተቀጥራ ለስራ ብትል ከሁለት ሺ ብር በላይ መቼም አይከፈላትም። ታውቂያለሽ። አንቺ ግን አላህ መርጦሽ የተሻለ ስራ እንዲሰሪ። አገራችን እዚሁ አገራችን ላይ አንድ ሰራተኛ ተቀጥራ በስራ ከሁለት ሺ በላይ አታገኝም አይደል? የረባ ሰንቲም አታገኝም። አንድ ሺ ምናምን ብር አንድ ወር አፈር በልታ ማለት ነው። አንቺ ግን አላህ የተሻለ መርጦሽ የተሻለ እንድትጠቀሚ እንድታገኝ ያድርጉ። በትለፊም ግን የተሻለ ነገር እንድታገኝ ያድርጉ ወደ ውጭ እንድትሄድ አድርጎሻል አይደለ? ቢያንስ አርባ ሺ ምናምን እንድታገኝ አድርጎሻል። ከዚህ እኛ ጋር ቢሆን ግን እጣች ሆናለ ማለት እጣችሁን እዚህ እያደረገባቸው አንድ ሺ ምናምን ብር የተከፈላት አንድ ወር አፈር ትበላለች፣ ለምንም የማይሆን ሳንቲም። ከሱ ግን ቢያንስ እነዚህን ሰራተኛ የሀያ ሰራተኛ የሚያክል ደሞዝ ነው ከሱ አንቺ እያገኝሻለሽ፣ ኢትዮጵያ የሚከፈላቸው ይህ የተሻለ ነው። ገባሽ? ለዱኒያ እንኳ ቢያንስ ህይወትሽን ለመምራት ይህን አጭር ህይወት ለመምራት ጥሩ ነው። አልሐምዱሊላ ብለሽ አንቺ ይህን አላህን እያመሰገንሽ የምንኖርበት ጊዜ ነበር። አሁን ለመሰለሽ በጣም የተሰማኝ ነው። ወላሂ ነው የምልሽ። አንድ ልጁን ተጠራጥረዋል ክርስቲያኖ በሚል በቃ። ለመሰለሽ ሁኔታው የሙስሊሙን ሁኔታ ስለማውቀው እኔ በቃ በፊዚካል ያውቃቸዋለሁ እኔ የሙስሊም ገባሽ? ዋን ሀንድረድ ፐርሰንት ክርስቲያኖ ልጁ ልንገርሽ፣ ብታጣሩ ጀርባ ባንገራ ወዱ ብታጣሩ ማለት ነው። ከዛ ውጪ ግን ምና ለመሰለሽ የኛ ሙስሊም ሴቶችን ይወዳሉ። እንዴልጁ ሙስሊም ነኝ እያለኳ ነው። እንዲእንእንዴት ነው እኔ ግድ እንጂ ክርስቲያን ይልል አልችልም አፈቀላጼ ረ አንቺማት ሙስሊሙ እኳ ይደራደርም በሃይማኖቱ ጣጣቂ ምንዳንች ሙስሊሙ እኳ ይልም ኮለቀል ድንብ ነው። ክርስቲያን ግን በተለይ በተለይ የእኛን ሴት ሙስሊም ሴቶችን ስለሚወዱ ገባሽ አይደለ የኛን ሙስሊም ሴቶችን ማለት ነው የሆነ ወደ ሀራም መንገድ ያን ያክል ይሄዳሉ፣ ያዘንብላሉ ብሎ ስለማያስቡ እነሱ ወደዛ ወደ ሸይጣን መንገድ ለማምጣት ያላቸው ጥረት ያላቸው ፍላጎት በጣም የነሱ ይጠናል፣ ገባሽ የተጋነናል። ክርስቲያን ወንዶች የእኛን ሙስሊም ሴቶቹን ለማበላሽ፣ ሀራም ለማስወራት፣ ባፏ መጥፎ ነገር ለማስለፍለው ይፈልጋሉ። ተገላልጣ ቢያያት ነብሶ ደስታቸው አወላለቀው፣ የእኛን ሴቶች ማለት ነው ገባሽ? ምክንያቱም በትንሹም ቢሆን አላህን ስለሚፈሩ አላህን ስለሚሉ ወደ እንደዚህ አይነት መንገድ አይመጡም። ገባሽ እና ያ ክብራቸውን ደግሞ እነሱ ማጉድ እንትን ማለት ይፈልጋሉ። ማጉድፍና ዝቅ ማድረግ ይፈልጋሉ፣ እንዲጋለጡላቸው ይፈልጋሉ። አሁን ያንቺን ላውቆች አፓሽ ምናምን ይሄነ ሱሪ በቃሽም እንደ ሄልሽ የሚያስለፈልፍሽ ይህ ሁሉ ህዝብ እየሰማ ነው። ገባሽ አለ ሂጃብ ለብሰሻል። አንቺ ሙስሊም ነሽ። አላህ ከደም ስርሽ ስር ነው ያለው። አላህ ለአንቺ ቅርብ ነው አላህ ከጎንሽ ኮን ያለ እየሰማሽ ኮን የምትይው ሁሉ አላህ እየከተበ ነው እየጻፈልሽ ነው ያለው። ወላሂ ከሰከንድ ከደቂቃዎች በኋላ አንቺ ህይወትሽ ሊያልፍ ይችላል። ሙጅ ትችያለሽ፣ ከአላህ ጋር ትገናኛለሽ፣ ፊት ለፊት ትቆሚያለሽ። ከበሸርል ዱንያን ጥለሻ አትሄድሽ ማለት ነው። አሁን ይሄ ስብርባሬ ሽርፍራፊ ነገር የምታገኙ ሁሉ ትጠቀሚው የምትፈልጊው ነገሮች ሁሉ ቀሪ ናቸው። እዚህ ጥለሻቸውንም ከእጁ ቀብር ላይ አላህ ጋር ብቻ ነው የምትገናኙ አሁን ላስፈራራሽ አይደለም እያልኩሽ ያለው ግን ግን ስለ አንቺ ቻፓ ስለ አንቺ እንትን ስለ አንቺ ሱሪ መብቃት አለመብቃት ስለ አንቺ ቢጃማ ምን ያክላል ቻፓሽ እያለ የሚያስለፈልፍሽ ለአንቺ ነገር ቀብር ላይ የሚጠቅምሽ ነገር አለ ከአላህ ፊት የሚያዋርድሽን ነገር ነው እያደረገ እንትን እያለሽ ያለው እያስለፈልፍሽ ያለው ገበር ስለዚህ ንግር ይሻለ አሁን የተሻለ አላህ ከሱ ቦታ አስቀምጦሻል የተሻለ ገንዘብ እያገኝሽ ነው አልሐምዱሊላህ ወይ አላህን አመስግኝ አንቺ የሰራሽውን ገንዘብ ወደ ሆነ ነገር ላይ ብታደርጊ አጠራቅመሽ የሆነ ነገር ብታደርጊ፣ አላህ በረካ ነው የሚያደርግልሽ። ወላሂ በዚህች ህይወትሽ አላህ በደስታ እንድንኖር ነው የሚያደርግሽ። ግን ከዚህ የመጣ ሳንቲም በቲክቶክ ላይ የምታገኙ ጥቅማጥቅም ካለ ድራሹ ግን ለምን አይቀርም? ወላሂ አንድ ነገር ሳትጠቀሚ አላህ ሊገልሽ ይችላል። ሞች ትችላለሽ። ገባሽ? አሁን ሴፍቲን ጠብቄ ብጫወት እንደዚህ ያፈነገጠ ነገር ያደረግኩ አይመስለኝም። ጌጥ ቢጋረድ ቻባዬ ቢጋረድ ጦርነት ይከላከላል፣ ምን ያግዛል፣ ያክዳል እያልሽ አንቺ ያመከናል፣ ያከሽፋል እያልሽ ከዚህ በላይ ምንድን ነው ሽ? ይህ ሁሉ ህዝብ እየሰማ ለምን መሰለሽ እኔ እስልምና ማለት ክብር ነው፣ በቃ እስልምና ክብር ነው፣ በቃ የተከበረ ሃይማኖት እ ሂጃብሽ ንሳይ እያበላበስሽ አንቺ ሙስሊም ነሽ፣ በእርግጠኝነት ከልጅነት ስቆበት ሙስሊሙንሽ ያደግሽልኝ ነሽ ገባሽ። ሙስሊምንሽ ኖርሽ ነሽ። እንግዲ እኮ በአንድ በኩል የተናገርሻቸው ነገሮች አሉ። ለምሳሌ እኔ የፈለገ ተአምር ቢፈጠር በዚህ አይደለም ሱሪ ለብሽ ልቀርበ ቀርቶ ብለሻል። ገባሽ አይደለም? ያ ክብርሽ ነው እስልምናሽ ስለሆነ ነው ያን ያልሽ ገባሽ አይደለም? ይቀር ወደ አኸራ ውሰድኝ እላለሁ እለዋለሁ፣ እለምነዋለሁ ናልሽ፣ አይደለም ሱሪ ለብሽ ቀርብ ናልሽ። ይህ ማለት ያንቺ ምን ያክል እስልምናሽ ላይ ምን ያክል ሞራል እንዳለሽ ነው የሚያሳየው። ገባሽ።